ሳምንቱ ሙሉ ልጅ ሲያጨናንቃችሁ፣ ሳምንቱ ሙሉ ማዳም አየችኝ ያላየችኝ፣ ሳምንቱ ሙሉ የተሰራ አልተሰራ ስትሉ የፈረማችሁትን በሳምንት አንድ ቀን እረፍት ስትወጡ እንደዚህ ዘና የምትሉበት ቦታ ላይ ከተገኛችሁ ራሳችሁን ፍሪ ታደርጋላችሁ። ይሄ ውጭ ላይ ነው። ቤት ውስጥም ደግሞ ራሳችሁን ፍሪ የምታደርጉ፣ በተለይ ክፍል ያላችሁ ልጆች፣ ማንኛውም ቦታ የምትገኙ ክፍላችሁ ውስጥ ራሳችሁን ንሰሉ። በቃ እስከዚህ ለምሳሌ አስር ሰዓት የምትተኙ ከሆነ ማታ አስር ሰዓት በኢትዮጵያ አራት ሰዓት ማለት ነው። አስር ሰዓት የምትተኙ ከሆነ አስር ሰዓት ላይ በራችሁን ትዘጋላችሁ፣ ሻዋራችሁን ትወስዳላችሁ፣ ልብሳችሁን ልብስ አድርጋችሁ ሀያ ደቂቃ ቢበዛ ሀያ ደቂቃ ቢያንስ ደግሞ አስር አስራ አምስት ደቂቃ ቪዲዮ እየቀረጻችሁ ሰላም፣ እንዴት ናችሁ? ውዴት ጅባል ሀገራዊ ዩቱብ ቻናል ቤተሰቦች እንዴት አላችሁ? ዛሬ ማይኩ እኔ ስልክ ያልቀበልም ስላለ ማይክ አላደረግኩም ያለው በጣም ድምጽ ያለበት ቦታ ነው። እንግዲህ ተረጋግታችሁ እንድትከታተሉኝ በትህትና እጠይቃለሁኝ። ዛሬ ያለሁበት ቦታ መዝናኛ ቦታ ነው። ባህር ቦታ ነበርኩ ኮርኒሽ ነበርኩኝ። አታች አደርግላችኋለሁ አንዳንድ ፎቶና ቪዲዮዎችን እና ምንድን ነው ልላችሁ የፈለግኩት በዛሬ ቪዲዮዬ፣ ለራሳችን ጊዜ መስጠት ሁሌ እንደምለው ማለት ነው። ብዙ ጊዜ ስለማትከታተሉኝ ነው። ሁል ጊዜ እንደምለው ለራስ ጊዜ መስጠት ያስፈልጋል። እኔ አሁን ውሃው ጋር ቆይቼ ባህሩ ጋር ቆይቼ አሁን እየመሸ ስለሆነ ውሃና ጉስቁት ይዤ ቁጭ ብዬ ከናንተ ጋር እየተወያየው እገኛለሁ ማለት ነው። ብዙ ዩቲዩበሮች ሁልጊዜ ማለት ነው ማዳም ቤት የምትሰሩ ራሱ ስራ ጨርሳችሁ የራሳችሁ ክፍል ቁጭ ስትሉ መቼም ዩኒፎርም ብቻ አይደለም ያላችሁ አይደለም፣ የማዳም ቅመም ነኝ ብሎ ለማስተዋወቅ ካልሆነ በስተቀር ጽድት ብላችሁ ልብሳችሁን ለብሳችሁ ጸጉራችሁን፣ ይሄ ኦንላይን ላይ ብዙ እቃ ትገዙ የለም ከዛ ከምትገዙት አንዱ ለጸጉራችሁ ማለት ለሻ እየገ ትገዛላችሁ ጸጉራችሁን በደንብ አድርጋችሁ አስተካክላችሁ መቀባታችሁን ለጸጉራችሁ የሚጠቅማችሁን ነገር እየተጠቀማችሁ ጸጉራችሁን እየተንከባከባችሁ እራሳችሁን ንጽህናችሁን እየጠበቃችሁ ጥሩ ጥሩ ራሳችሁ ከቪዲዮው ኳሊቲ በፊት እናንተ እኩል ሆናችሁ መገኘት ለራሳችሁ ጊዜ መስጠት ራሳችሁን ማክበር እንድትለምዱ በዚሁ አጋጣሚ ላስተላልፍላችሁ እወዳለሁ ማለት ነው። ካለኝ ካለችኝ የረፍት ጊዜ አሁን ሶስት ወይም አራት ሰዓት ሆኖኛል ከቤት ከወጣውኝ ግን ራሴ አይምሮ እንዴት ፍሪ እንደሆነ ልነግራችሁ አልችልም። ፖስት አድርጉ ጥሩ ጥሩ ቪዲዮዎች ፖስት ትልላችሁ ነው የምወደው ማለት ነው። እኔ ስልኬን ተጠቅሜ ነው የምፖስተው። ከዛ በኋላ ደግሞ ኤዲቲንግ ደግሞ በካፕከት እናንተ በተመቻችሁ ኤዲቲንግ ኤዲት አድርጋችሁ ኳሊቲ የሆነ ቪዲዮ ለመፖስት ሞክሩ። ስለምትከታተልኝ አመሰግናለሁ። ቲጂ ባላ ጋራይቹ ዩቲዩብ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አሁንም እንቀጥላለን ማለት ነው። እያረፍን ዋየጭጣልጫወታልአዳአዲ ተመልካቾቼ ዛሬ ቆይታው በጣም ጥሩ ነበረ። ያው እንደ ክርስትና እምነት ዛሬ በዓለ ጰራቅሊጦስ ነው። ደስ የሚል ሰንበት ነበረ። ከሳብ በኋላም ደግሞ እንደዚህ ባለው ሁኔታ ላይ ይገኛሉ። በጣም ደስ የሚል አካባቢ ላይ ነው ቁጭ ብዬ ያየው ያለው እዚህ። እውነት እኔ አእምሮዬ ታድሷል። ብዙ ጊዜ አእምሮዬ እየታደሰ ነው ወደ ስራ የምንመለሰው ማለት ነው። ሳምንቱ በጣም የሚናፍቀኝ ሳምንቱ የናፍቀኝ እንዲከርም የሚያደርጉኝ ቦታዎች ላይ ተገኝቼ ራሴን ዘና አድርጌ ወደ ስራ ስመለስ በጣም ነው ለራሴ ኮንፊደንስ የሚሰማኝ ማለት ነውና ስራ ስሩ። ስራ ትታችሁ አይደለም ስራ እየሰራችሁ ግን ለራሳችሁ ጊዜ መስጠት ራሳችሁን መንከባከብ ቤት ውስጥ ሆናችሁ ራሳችሁን መንከባከብ ቤት ውስጥ ባሉ ነገሮች እንደዚሁ ደግሞ ኦንላይን ላይ በሚታዘዝ ነገር አሁን ሁሉ ነገር ቀላል ነው አይደለም እቤታችሁ ድረስ ይመጣላችኋል ቅባት ከሆነ ውድ ተመልካቾቼ አላሁ አክበር እየተባለ ነበር ለዛ አቁመው ነበረ ነበር እና ላችሁ የሚፈልገው ነገር ትር ማለት ነው ለራሳችሁ ምንም ነገር ውድ አይሆንባችሁ ለራሳችሁ ማለት ነው። ለሰው እከሌ ይሄን ላኪልኝ ስላችሁ እከሌ ይሄን ላኪልኝ ስላችሁ የምትልኩትን ብር ቆጥሙና ራሳችሁ ላይ ስሩ። ቅባት ቢሆን ለራሳችሁ ግዙ፣ ሻምፖ ቢሆን ለራሳችሁ ግዙ። ማዳሞቻችሁ ካልገዙላችሁ ገዝታችሁ ራሳችሁን ጠብቁበት። በቃ ልብስም ለራሳችሁ ኩል የሆነ ልብስ ግዙ። ረከሰ ብላችሁ ወይ ነ ስም ብሎ የሚጀራጀር ልብስ ነው ሳይሆን በቃ የሚሆናችሁ ነገር ግዝ። ዩቲዩብ ያልከፈታችሁ ዩቲዩብ ከፈቱ ዩቲዩብ የከፈታችሁ ደግሞ ዝርክርክ ያለ ቪዲዮ አትስሩ። ጽድት ብላችሁ ኩል ሆናችሁ ቪዲዮ ቀርጻችሁ ፖስት አድርጉ። እንደዚህ ሜካፕ ምናምን ምናምን ሳይሆን በቃ በራሳችሁ ኖርማል ፊዚካላችሁን ግን ደግሞ ጥርት ባለ በደና ስልክ። እስካሁን ድረስ ስልኬ ፉል ሆነብኝ የምትሉ አላችሁ። ለወንድምሽ ላጎትሽ ላክስሽ ልጅ ስልክ እየገዛሽ እየላክሽ፣ ለአንቺ ግን አንድ ስልክ ውድ የሚሆንብሽ ምክንያት ምንም የለው ስለዚህ እህቶቼ እራሳችሁን ጠብቁ። ለራሳችሁ ምንም ነገር ውዳ አይሆንባችሁ። የገዛችሁ ማዳሞቻችሁ ከሰጧችሁ የሰጧችሁ በክብር እያያዛችሁ ቪዲዮ ጥሩ ጥሩ ቪዲዮ ስሩ። እርስ በራሳችን እንበረታታ። ለስደት ያለን ልጆች የብዙ ሰዎች የብዙ ሰዎች ህይወት በእኛ ጣት ተቀይሯል። ያ ጣት ምንድነው? ሰብስክራይብ ያደረገ ላይክ ያደረገ ቪዲዮ ከፍቶ እስከመጨረሻ ሲያለቅሱ እያለቀሰ ሲስቅ እየሳቀ የተከታተለ ነው ማለት ነው። አሁን ደግሞ እኛ ትልልቅ ዩቲዩበሮች እኛ ነው ያበረታቱ። ስለዚህ እኛ እኛ ለኛ አብረን እየተደጋገፍን ስህተት የሆነውን ስህተት ነው፣ ትክክለኛውን ትክክል ነው እያልን አብረን እየተደጋገፍን ወደፊት ብዙዎችን እየቀጠለ ይሆናል ማለት ነው። ስለዚህ ይሄን ቪዲዮን ያገኛችሁት የማዳም ቅመሞች ማንኛችሁም የሰው ዘር በሙሉ ላይክ በማድረግ ሰብስክራይብ በማድረግ እስከ መጨረሻ በመከታተል አበረታቱን እላችኋለሁ። ስለምትከታተሉኝ በድጋሚ አመሰግናለሁ። ከዚህ በመቀጠል የምላችሁ ነገር ቢኖር እኔ የምኖረው ዱባይ ነው። ዱባይ ስሙ ዱባይ ነው። ኢማራት አቡዳቢ ነው የምኖረው። አሁን ኮርንሽ አካባቢ ነው ያለሁት። በጣም መዝናኛ ነው። ሰው የበዛበት ቦታ ነው ያለሁት። ድምፁ ምናልባት በጣም የሰው ድምፅ የበዛበት ስለሆነ የ ይህንን የሰዎችን ድምጽ ከጀርባ ያሉ ድምጾችን ለማጽዳት እውቀት እስከማካብ ድረስ እውቀቱን እስከማመጣ ድረስ የራሴን ድምጽ ብቻ ትሰምታችሁ ከኋላም ከፊትም የሚመጡብኝን እንግዶችን በዛው እየጎበኛችሁ መከታተላችሁን እንዳትረሱ ልላችሁ እወዳለሁ። እንዴት ነኝ? አምሮብኛል ወይ? ሌላው ሁለተኛ ቪዲዮን ለመቅረጽ ዝግጅት ላይ ነኝ ማለት ነው። ቦታ ቀይሬ ደግሞ ቀርጻ አለሁኝ። ምክንያቱም ሳምንት በሳምንት ሶስት ቪዲዮ ነው የምለቀው ያንን ሶስት ቪዲዮ ማዳን ቤት መቅረጽ አልችልም አንዳንዴም አንዴም ሽንት ቤት ቁጭ ብዬ ነው የምቀርጸው እና ባክግራውንዱ መቀየር በጣም ስለሚሰለችኝ ባክግራውንድ ከምቀይር እያልኩኝ እንደዚህ ቦታ እየፈላለኩኝ ቪዲዮ ለመቅረጽ እያሰብኩ ነው ማለት ነው እህቶቼ እረፍት ካላችሁ እናንተም እንደኔ ጥሩ ካሜራ አታስቀምጡ ምናምን የማይላችሁ ቦታ ካገኛችሁ እዛ ቁጭ ብላችሁ አንዳንድ ቪዲዮቹን መቅረጽ ትችላላችሁ ማለት ነው። እኔ ደግሞ ዛሬ ያው በቃ በጣም ደስ ብሎኛል። እውነት ለመናገር በጣም ነው ደስ ያለኝ እንደዚህ እየተዝናናው ነው። ራሴን በራሴ ነው ምዝናናው ማለት ከሴትም ጓደኛ ከወንድም ጓደኛ የግድ እንዲኖራችሁ አትጠብቁ። ካላችሁ መልካም ነው፣ አብራችሁ ትናናላችሁ፣ አብራችሁ ሰራላችሁ። ከሌላችሁ ደግሞ ብቸኛ ነኝ ብላችሁ ራሳችሁን ዝቃታ አድርጉ። ቀና ብላችሁ እራሳችሁን ፈልጉ። ከራሳችሁ ጋር ተጫወቱ። ከራሳችሁና ከህዝባችሁ ጋር ተጫወቱ። ራሳችሁን አውጥታችሁ ግልጽ አድርጉ። ስለዚህ ማንም እናንተን የማይከታተልበት ምክንያት ምንም የለም። አሁን ዛሬ ለዚህ ቪዲዮ እስከዚህ ድረስ አበቃለሁ ማለት ነው። ለምትከታተሉን እጅግ አድርጌ አመሰግናለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ትጂ ባላ ጋራጅ ዩቲዩብ በጣም የእናንተን ድጋፍ እፈልጋለና ድጋፋችሁ አይለኝ ይላለሁ። አሁን ደግሜ ስለምትከታተሉኝ እጅግ አርጌ አመሰግናለሁ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ድረስ ባይ